ምሳሌ ድራማ እንግዲህ በጣም ምርጥ እና ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ሉላ የታች ሞገስን አይታ ነበረ እና ከፎቅ ላይ ዘላ ልትወርድ ስትል፣ ዚናው እንግዲህ ሮጦ ያዛት ማለት ነው። ካንተ ጋር ከሚኖር መሞት ይሻለኛል እያለች ነው። በጣም መሯታል። በዚህ ሰዓት እሷ የሚትፈልገው ሞገስ ነው ዝና ሳይሆን። ዝና እንግዲህ በሀብቱ የሚተማመን በገንዘብ የሚመራ ጭንቅላቱን በገንዘቡ የሚያሰራ አንድ ዲያስፖራ ነው ማለት ነው። ዲያስፖራዎች እንግዲህ ብር ስላላቸው ሁሉም ነገር በብር ማድረግ እንደሚችሉ ሰውንም በብር መግዛት እንደሚችሉ ብራቸው ብቻ ብዙ ነገር እንደሚያደርግላቸው በብራቸው ብቻ ብዙ ነገር ማድረግ እንደሚችሉት ነው የሚያስቡት ማለት ነው። ነገር ግን የሰው ልጅ ፍቅርም ሆነ የሰው ልጅ በገንዘብ አይገዛም፣ እንጂ ገንዘብ እቃን ነው እንጂ የሚገዛ ሰውንም አይገዛም፣ ፍቅርንም አይገዛም ማለት ነው። ዝና እንግዲህ የሚፈልገው ሁሉንም በገንዘብ ገዝቶ ባራ አድርጎ ከሱ ጋር እንዲኖሩ ነው የሚፈልገው ማለት ነው። እንግዲህ ማለትና እፍራታ በጣም አሁኑም ሌላ ወጥመድ ውስጥ ገብቷል ማለት ነው። ብሩክ እንግዲህ በመጨረሻ ምሳሌ መስዋዕት ሄደ ማለት ነው፣ እንግዲህ ወደ ኤርፖርት ሲሄዱ አጋጉል ታደርግ ነበረ። እንግዲህ እድሜ ለመጎስ መጎስ እንግዲህ በመኪና ውስጥ ይዟቸው ቡሩክ እንዲበር አድርጎታል ማለት ነው። ዳታ እንግዲህ ቤተሰብ ፈልጌ ካላገኘው እያለች እንግዲህ ሞጎስ ዳታን ዳታ ቤተሰቡ እያፈላለጋት ነው ማለት ነው። መጎስ በጣም ያንቴ ችግር እያለብት ለእኔ ብዙ ነገር አድርገኛል ትሏለች ማለት ነው። ዳታ ለመጎስ ዳታ የምንም ችግር የለም አኔ አንቺ ቤተሰብሽን እንድታገኝ ረዳሻ አለው እኔ ደግሞ ሉላን እንዳድናት ትረድኛለሽ እያለ እየተባባሉ ነበረ ማለት ነው። ማለት እንግዲህ ወደ ቤት እየመጣች ነው። ብሩክ መሳፈሩ ስላወቀች ወደ ቤት እየመጣች ነው። እንግዲህ ወደ ታች ስታይ ቅድስት አየቻቸው። ሚልቶን የመጣችው ጋሼ እንደሌለ ስላወቀች ነው እየመጣችው፣ እንግዲህ ብላ በመገዳጀት ትግስት እንግዲህ እንዲያታዬ ከዚህ በፊት ያሳደገቻት ሴት ጋር ሄዳ አገኝታለች ማለት ነው። የቤተሰቦችን ሚንጭ ስትሽ እንዳያሳድግሽኝ የቤተሰቦችን ትንሽ ፍንጭ እንድትነግሪኝ ብዬ ነው ብናት፣ ትነግረዋለች ማለት ነው። ሞገስም አለ ችግር የለም እነግርሻለሁ፣ የማቆት ይልሃል። ሁሉንም ነገር አስረዳሽ አለው ትለታለች። ለና ብሏለ ማለት ነው። በሞገስ ወደ ቤት ለምናት ትገቡም ትላለች። ወደ ቤቷ እንቀይረዋል እዚህ ሆኖ ከምትችለው ዳታ ደግሞ መግባት ፈልጋለች ማለት ነው። እንግዲህ ቅድስት እና ቅድስት ቤት ውስጥ ያለችው ትግስትና እርጋታ አመጡ እንግዲህ ወደ ቤት ማለት ነው። ወደ ቤት ሲመጡ እንግዲህ ትግስት ውስጥ ናት። በሩን ከፍቶ ሲገቡ ማንም የለም፣ ማንም የለም ማለት ነው። ማንም የለም። በሩን እንደፈለገች ከፍታ ሄደች። እየተባባሉ እርስ በርሳቸው እያወሩ እንግዲህ ቤቱን ሁሉንም ክፍል እየከፈቱ እያተራመሱ ነበረ ማለት ነው። ቅድስትዬ በጣም ጎበዝ ልጅና ጠንካራ ልጅ ናት። ፖሊስ ደውላ ጠርታለች ማለት ነው። እንግዲህ እሱ ቤት ፍተሻውን ቀጠሉበት ማለት ነው። ቤት መፈተሽ ላይ ነው ያሉት ማለት ነው። ቤቱን እየፈተሹ ነው፣ ሁሉንም ቤት ከፋፈቱ። ምንም አላገኙም። መጨረሻ ላይ ቅድስት ከውጭ መታ ስትገባ ለምንድን ነው እያለቻት እንግዲህ ስትጮህባት ቁልፉን አምጪ፣ የቤቱን ቁልፍ ትለዋለች ማለት ነው እኔ ምንም የማቀው ታሪክ የለም እትየትኛለች እትየትኛለች እንዴ እያለች እንግዲህ እየዛተች ነበረ ቅድስትን። ቅድስት ግን አነቀቻት ማለት ነው። እና እንዴት መጣችሁ ብሩክ እንደሌለው እያወቃችሁ ብላ ቅድስት ጥያቄ ስታቀርብላቸው እቃዬ ልወስድ ነው የመጣሁት ትላለች ማለት ነው። ጋሼ የሌሉበት ቦታ ምንም እቃ የሚባል ነገር እዚህ ሻትድም በማለት ነገረው ማለት ነው። ቅድስትዬ እንግዲህ ሄዳ የሆነ ፖሊስ አናገረችው ማለት ነው። ወደ ቤት እንድትመጣልኝ ብላ ስታናግረው እንግዲህ ወደ ቤት እንደዛው ቃሉን አከብሮ ወደቤት ቤት መጣለት ማለት ነው። ሞገስ እንግዲህ በጣም ደስ የሚል ነገር ነው። እንግዲህ የዳታን ቤተሰብ እየፈለገላት ነው ማለት ነው። የተቸገሩት ሰው መርዳት የሆነ የደካሞችን ጎን የሆነን ሰዎች ስንረዳ በጣም ነው ደስ የሚለው ማለት ነው። ቅድስት እንግዲህ በጣም ዜናና ጎበዝ ጎበዝ ሴት ናት እንግዲህ ምሳሌ ሄዳ ሄዳ እንድታከም የእሷም እጅ አላት ማለት ነው። ብዙ መተዋት ከፍላለች ማለት ነው። እንደዚህ አይነት ጀይና ሴት መሆን በጣም ነው ደስ የሚለው ማለት ነው። ማለት እና እብራት እንግዲህ እነሱ ከተንኮልና ከጭካኔ ውጭ ምንም የሚታያቸው የለም ማለት ነው። አይናቸው ላይ የተሳለ ጭካኔ፣ ተንኮል ብቻ ነው ማለት ነው። ምንም ከክፋት ውጪ ምንም አንዳች ነገር የሚያደርጉት ነገር የለም ማለት ነው። እንግዲህ በመጨረሻ ቅድስትዬ ቁርጣ ተነስታለች ማለት ነው። እዚህ ወስዳ ስታንቃት ታንቃትን ጊዜ ቅድስትዬ እንግዲህ የጠራችው ተባለ ማለት ነው። በመጨረሻ እንግዲህ እነሱ ቤቱን እየፈታተሹ እየፈታተሹ እያሉ ተያያዙ ማለት ነው። ዳታዬ በጣም ደስ ብሏታል በነገራችን ላይ እኔ ደስ ነው የምትለኝ ዳታዬ ቤተሰቦች እንላቀው። የቤተሰቦች ስም ሲጠይቁኝ ዳታ ማነሽ፣ አባትሽ ማነው ሲባል የአባት ስም አላቅም ትለዋለች ማለት ነው። ደስ ብሏል። የዳታን ቤተሰብ አድራሻ አጽኤ እናገኛለን ተስፋ አድርጓል ማለት ነው። በጣም ነው ደስ የሚለው። ይህ እንግዲህ ቡሩክም ምሳሌ ልታሳክማት ሄደዋል ማለት ነው። ሞጎስ እንግዲህ ብዙ መሥዋዕት ከፍሎለታል። እንደ እስከዛሬ ከብሩክ ጀርባ ሆኖ ከቤቱ ጋ ብዙ ነገር ሲያደርግ ቢቆዩም፣ አሁን ግን አሁን ግን ከብሩክ ጎን ሆኖ ብዙ ነገር እያደረገ ነው ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ እንደዚህ መረዳዳት አንዱ ላይ ሌላ አንዱ ጋ መረዳዳት በጣም ነው ደስ የሚለው ማለት ነው። እስትዬን እንግዲህ በጣም አንቃ ትይዛታለች ማለት ነው። ማግኘት እንግዲህ ተንኮላ አያልቅብሽ ነው ሚኒስትር ተንኮልናት ማለት ነው። በጣም የሚገርመው ነገር ነው። እንግዲህ አንቃ ይዛታለች። ተናዘዢ ተናገሪ እያለቻት ነው ማለት ነው። በተለይ ምንም የሚያገርሽ ነገር የለም ምንድን ነው የምትፈልጊ? ከኔ ስጀምር ውስጥ እንዴት ልትመጪ ቻልች? እያለች እንግዲህ አፋጣጠቻት ማለት ነው። በዚህ መሃል እንግዲህ ቅድስትዬ እየጠፈረችው ሰው በሩን ከፍቶ ገብቷል ማለት ነው። ዳታየ እኔ ቆንጆ እንግዲህ ፍጥጥ ብላ እንግዲህ ትክዝ ብላ በጣም ደንግጣለች ስለ ቤተሰቦቿ ስሰማ ማለት ነው። አንዳንድ ጊዜ ያስተዳደጋችንም ቢሆን ምንም ቢሆን ቤተሰቦቻችን የማናቅበት አጋጣሚ ይኖራል። እንግዲህ ዳርታዬ እንግዲህ ተጥላ ነው ወስዳ አግኝታ ያሳደገቻት እሷ ማለት ነው። ነገር ግን የጣለው ሰው ፊቱን ካየች የሆነ ፊንጭ እንዲሰጣት ነው እሷ ፍላጎቷ ማለት ነው። እንግዲህ እሷም እንደዛ እያሰበች እንግዲህ ሄዳ ጠየቀች የማውቀውን የሚችለውን ነገር ነግርሻለሁ እያለች። እንግዲህ ተጥላ ወስዳ እንዳሳደገች ነው የነገረቻት። ይሄ ነገር በሰማችበት ሰዓት እንግዲህ በጣም ልቡ ተነካ፣ በጣም አለቀሰች። ዳታ በጣም ነው የሚተዛዝነው ማለት ነው። የኔ ፈንዲሻ ስስቅ ነው የምታምረው እንጂ ስታለቀስ በጣም ነው አንጀት የኔ የበላችው። እንግዲህ በሕይወታችን ውስጥ ብዙ ነገር ያጋጠመናል። ምሳሌ ድራማ ደግሞ ያለውን ነገር ነው እያሳየን ያለው እንግዲህ እንግዲህ እዚጋ እፍራታ ሽጉጥ ተደቅኖበታል። እንግዲህ ቤቱን እያተራመሱ እዛም እዛም እየገቡ ቤቱን እያተራመሱ ነበረ ማለት ነው። እንግዲህ ተይዟል፣ በመጨረሻ እንግዲህ ትግስትና እፍራታ ተይዟል ማለት ነው። በጣም ነው የሚገርመው። እንግዲህ ይህ ድራማ በህይወታችን የሚከሰቱት ያለውም ነገር ነው እያሳየን ያለው ማለት ነው። በጣም ምርጥ ድራማ ነው በነገራችን ላይ፣ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። እንግዲህ ቅድስትዬ የቢቃቷን አሳይታታለች ማለት ነው ለማለት ማለት እንግዲህ የቅድስትን ብቃት ማወቅ አለብሽ ከዚህ በኋላ ማለት ነው። ሰላም ሰላም! ውድና ነው የተከበራችሁ የቻናሌ ቤተሰቦች የኔ ውድ ቤተሰቦች እንኳ ወደ ቻናሌ በሰላም መጣችሁልኝ። ሰላማችሁ ይብዛልኝ። እኔ አለሁ፣ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ባለሙሉ ተስፋ ነኝ። ፈጣሪ በያላችሁበት ቦታ፣ በያለም ዳርቻ ሰላማችሁን ያብዛልኝ። እኔ ጋ ይበዛ ሰላም ለእናንተ ይብዛ እያልኩ ዛሬ እንግዲህ በአዲስ ቪዲዮ ካችሁ እያለሁ ማለት ነው። የኔ ውድ ቤተሰቦች ሼር ላይ ላይክ ሰብስክራይብ በማድረግ ቻናሌን አበረታቱ። መልካም እና ለራስ ነው አይከፈልበትም። ሰላማችሁ ይብዛልኝ። ባላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እኔ፣ ውድ ቤተሰቦች ሼር ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት ማለት ነው። ምሳሌ ድራማ በጣም እጅግ በጣም ብዙ ነገር የሚያስተምረን ልብ አንጠልጣይ የሆነ ድራማ ነው ማለት ነው። በጣም ብዙ ነገር የምንማርበት ድራማ እንሱ በድራማ መልክ ቢያመጣው እንግዲህ ትክክለኛ እውነተኛ በህይወታችን ውስጥ የሚከሰት ያለም ነገር ነው። እንሱ በድራማ መልክ ይዞ የመጡት ማለት ነው። ብዙ የክፋት መንፈስ የሰፈረባቸው ሰዎች አሉ። ብዙ ደግሞ የመልካምነት መንፈስ የሰፈረባቸው ሰዎች አሉ ማለት ነው። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። እንደዚህ አይነት አስተማሪ ድራማ ይዛችሁ ልጅ ስለመጣችሁ በድጋሜ እናመሰግናለን። በጣም ነው ደስ የሚለው። ድራማችሁ እንግዲህ እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። በርቱልን እንግዲህ ቻናላችሁ ላይ የገባችሁ ሰፖርት አድርጓችሁ መልካምን ለራስ ነው አይከፈልበትም ከኛ ምንም የሚጎድል ነገር የለም ማለት ነው ማንኛውም ሰው ቪዲዮ ሼር ላይክ ብናደርግላቸው ከኛ ምንም የሚቆነጠር የሚቀነስ ነገር የለም ማለት ነው ውድ ቤተሰቦች እንግዲህ ምሳሌ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው። ብዙ ነገር የሚያስተምረን ልብ አንጠልጣይ የሆነ ድራማ ነው ማለት ነው። በመጨረሻ እንግዲህ ብሩኬ ተሳክቶለት ምሳሌን ይዟት እንግዲህ ሄዶ ሊያሳክማት ማለት ነው። በጣም ነው ደስ የሚለው ማለት ነው። የሰው ልጅ ያሰበውን ሲሳካለት እና ሲከናወንለት እጅግ በጣም ደስ ነው የሚለው ማለት ነው። እንግዲህ በክፉ ሰዎች መሐል ቢሆንም ብሩኬ በመጨረሻ በፈጣሪ እርዳታ ተሳክቶለታል ማለት ነው። እንግዲህ ምሳሌ ታክማ በሰላም እንድትመለስ ተስፋ እናደርጋለን ማለት ነው። ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። እኔ ውድ ቤተሰቦቼ፣ በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልን። እንግዲህ ሰላም ለሰው ልጅ በሙሉ በያላችሁበት ቦታ ፈጣሪ በየዓለም ዳርቻ ሰላማችሁን ያብዛላችሁ። ለስጋ ሰላም የሚበልጥ ነገር የለም። ለሰው ልጅ ሰላም፣ ለሀገራችን በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻርቆ ይህንን ሰላማችሁን ይዛልኝ። እወዳችኋለሁ። ባይ ባይ።